አንድን ግለሰብም ይሁን አንድን የጥመት ቡድን ያለምንም ማስረጃ ወቅሰንም ተናግረንም አናቅብ፣ ሊሆንም አይገባውም። ደግሞ የጥመት መንገድ ከሆነ ስህተት ንግግር ከተገኘ በአደባባይ ከተሰራጨ ደግሞ ኡመተ ልኢስላም እንዳይታለልበት መልስ ይሰጥበታል ማለት ነው። በዋናነት ለዛሬ የምናነሳው አህባሽና ሱፊያ የተባሉት የጥመት የሰይጣንን መንገድ የሚጓዙ ቡድኖች የነቢዩ ሰለላሁ ዐለይሂ ወሰለምን ዲን በማፍረስ ላይ እያደረጉ ያሉትን አስተዋጽኦ ከድምፅ ማስረጃ ከቴሌቪዥኖቻቸው ጣቢያ እናያለን ማለት ነው። በመጀመሪያ ነጥብ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ ስለራሳቸው? እንግዲህ ሰው አንደኛ አላህ ተናግሮላቸዋል፣ ሁለተኛ እሳቸው ምን አሉ? መጀመሪያ ስለራሳቸው ላትጥሩኒ ከማ አጥረት ነሷራ ዒሳ ብኑ መርየም ፈእነማ አነ አብዱን ፈቁሉ አብዱላሂ ወረሱሉ። ነሷራዎች ክርስቲያኖች ኢሳን ከደረጃው በላይ ከፍ ከፍ እንዳደረጉት ከፍ አታድርጉኝ፣ እኔ እኮ ባሪያ ነኝ የአላህ ባሪያውና መልእክተኛው ነው በሉ አሉ። ይሄን ብቻ እንድንል ነው የታዘዝ ነው። እሳቸው የአላህ ባሪያ ናቸው። ከአምላክነትም ከጌትነትም ምንም ድርሻ የላቸው መልእክተኛ ናቸው። ለዓለም በጠቅላላ መልእክት ሊያደርሱ ተልከዋል። ባሪያውና መልእክተኛ ለመሆናቸው ከቁርአን ማስረጃ እንውሰድ። አንደኛ አላህ ምን አለ? አልሐምዱ ሊላህ ለዚ አንዘለ አላ ዓብድህ ልኪታብ። ምስጋና ሁሉ በጠቅላላ ለአላህ ነው ማን ነው እሱ ያ በባሪያው ላይ መጽሐፍን ያወረደ ስለዚህ ፈጣሪያችን አውራጅ ነው ምንን ቁርአንን በማ ላይ በባሪያው በመልእክተኛው በነቢዩ ሙሐመድ ላይ ሰለላሁ ዐለይሂ ወሰለም ባሪያ ደግሞ አላህን ሊያመልክ እንጂ ሊመለክ አልመጣም ወደዚህ ምድር ማለት ነው አንድ ሁለተኛ መልክተኛው ናቸው አላህ እንዲህ ይላል ሙሐመዱን ረሱሉላህ ሙሐመድ እኮ ያላህ መልእክተኛ ነው አለ መልእክተኛ ናቸው ማይስተባበሉ ማለት ነው አህባሾች ቴሌቪዥን ላይ አላህ ይህንን ጣቢያ ድምጥማጡን ያጥፋውና ኦመቱን ለማጥመም ሌትተቀን ደፋ ቀና እያሉ ነው። ከቀጥተኛው የነቢዩ ሰለ ላሁ ዓለይሂ ወሰለም ጎዳና ወደ ምን ወደ ሰይጣን መንገድ ኡማውን ለመምራት ሌት ተቀን እየጣሩ ነው ማለት ነው። ምን ተላልፏል? የመውሊድ ፕሮግራም ብለው ሴቶችን ኮምቦልቻ ላይ ሄደው ይቀርጿቸዋል። ሴትየዋናት እንግዲህ የምታወራው ይህንን ማለት ነው በድፍረት በመንዙማ መልክ እያለች ማለት ነው። ስሙት እናንተው። ሙሐመድ ነብዬ፣ ዘጠኙ ሙርሰሎች መጡ በየሮ አርግሻል ብለው ላሚና ሊነ ሙሐመድ ነብዩ ለዋሚና አሁን እንደሚታወቀው በእስልምና ውሸት ይቻላል አይቻልም? ጥሩ ውሸቱ በዚህ በምድራዊው ዓለም በምንነጋገደው ምናምን ራሱ ውሸት ክልክል ነው አይደለ? ከወንጀል ነው። ጥሩ እንዴት ነው እስልምና ላይ መዋሸትስ ትልቅ ወንጀል አይሆንም? ይሆናል እንጂ። የእስልምና ምንጮቹ ቁርአንና ሐዲት ናቸው። ቁርአን ላይም ይሁን ሐዲት ላይም ይሁን ምን አልተገኘም። ዘጠኙ ሙርሰሎች፣ ዘጠኙ መልእክተኞች መሆኑ ነው፣ መጡ። በየወሩ አንድ ሰው የሚረገዘው ለዘጠኝ ወር አይደል? አርግዘሻል ብለው ለአሚና ሊነግሩ ለነብዩ ሰለላሁ ዐለይሂ ወሰለም እናት አርግዘሻል እኮ ብለው ሊነግሯት በየወሩ መልእክተኞች መጡ። አሚናም በሰላም የሚለቀኝ አይመስለኝም ማለች። እንግዲህ ይሄ አሁን ለምን ማጋነን አስፈልጋቸው አረጋገዙን ራሱ ስትሉ ለዛሬው ትምህርት ላይ የያዝኩላችሁን ዋና ዋና ክህደታቸውን ለማጠጣት አረስ ሲረገዙ ራሱ እኮ ይሄ ነገር ነበር ብለው ያልነበረን ነገር ሊዋሹ ነው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ልጅ አረጋገዝ ነው የተረገዙት በዘጠኝ ወር ከወንድና ከሴት ከማን ከአብደላ አባታቸው፣ ከእናታቸው አሚናን የተረገዙት ማለት ነው። ይሄን አስምሩልኝ። ቀጠሉና እዚሁ አህባሽ ቴሌቪዥን ጣቢያ ላይ ምን ተላለፈ? ይሄው ስሙት፣ እናንተው ከምር ነብይን። ላሙ መታለቡ፣ በሬው መጠመዱ፣ ዝናቡ መጣሉ፣ አዝመራው መብቀሉ፣ ያ ረሱላህ ላንቱ ነው ሰበቡ። ላንቱ ነው ሰበቡ። ላሙ መታለቡ፣ በሬው መጠመዱ፣ ዝናቡ መጣሉ፣ አዝመራው መብቀሉ፣ ያ ረሱላህ ላንቱ ነው ሰበቡ። አረ አይደለም። ይህ ውሸት ነው። በቁርአን ላይ መዋሸት ነው። አላህ ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ሰውንም ሆነ ጂንን አልፈጠርኳቸውም እኔም በብቸኝነት እንዲያመልኩኝ አለ። አንድ ሁለተኛ፣ ወላሁ ኸለቀ ለኩም ማ ፊል አርዲ ጀሚአን። አላህ እኮ በምድር ያለውን በጠቅላላ ለእናንተ ፈጠረላችሁ አለ። ተመልከቱ፣ የተፈጠረው ለማን ነው? ለሁላችንም ነው። ይሄ በምድር ላይ ያለው የሚበላው፣ ሚጠጣው ሰበቡ እሳቸው አይደሉም። በሕይወት ያሉ ሰዎች እንዲጠቃቀሙበት ነው ማለት ነው። ይህ ንግግራቸው፣ ሌሎች ንግግሮቻቸው ደግሞ በደንብ ያብራሩታል ምን ለማለት እንደፈለጉ ማለት ነው። በአገራችን ላይ ሙናዊ ፉዓድ እየተባሉ የሽርክና የክህደት ስንኝ የሚተላለፍባቸው ምኖች አሉ፣ የሞሊድ ኪታቦች አሉ ማለት ነው። እዛ ላይ ምን ይላሉ? ለውላ ሙሐመዱን ማ ኸለቀ ልኩላህ ለሙሐመድ ባይሆን ኖሮ ሁሉም አይፈጠርም ነበረ። ሰበቡ እንግዲህ ሰማይ የተፈጠረበት፣ ምድር የተፈጠረበት፣ ጀነት ጀሃነም ሁሉ ነገር የተፈጠረበት ሰበቡ ምንድን ነው? ለሙሐመድ ሲባል ነው ይላሉ። የአላህ ባሪያዎች ሆይ ይህ ነው እንግዲህ ክህደት። አስምሩልኝ በደንብ አላሁ ስብሓነ ወተዓላ ሰማያትን፣ ምድርን፣ ጀነትን፣ ጀሃነምን ሁሉን ያዘጋጀው ላኢላሃ ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለውን ንግግር ለማረጋገጥ ሲባል ነው ማለት ነው። አሁንም ምን ይላሉ ሙናዊ የሚባል ኪታብ ላይ ማለት ነው እነዚህ አህባሽና ሱፊዮች

አንተ ኑሪ ወአነ ኑሩክ ሰአክልቁ ሚን ኑሪከ ሳኢረ ኩሌል በሪያ ይሄ ደግሞ የበለጠ አስደንጋጩ ነሥዋራዎች ስለሥላሴ ያወራሉ እዚኛ እስልምና ውስጥ ደግሞ ከዛ የባሰ ንግግር ነሥዋራዎች ላይ ምን ነበረ አባት ልጅ መንፈስ ቅዱስ አብ ወልድ ወመንፈስ ቅዱስ ሚሉት አደለ ዛሬ እኛ መሀል የሚባለውን ስሙ አንተ ኑሪ አንተ ነብዩ ሆይ አንተኮ የኔ ኑር ነህ ወአነ ኑሩክ እኔ ደግሞ እኮ ያንተ ብርሃን ነኝ። ሰአኽሉቁ እፈጥራለሁ፣ ሚን ኑሪከ ካንተ ብርሃን፣ ሳኢረ ኩልል በርያ ፍጥረት ዓለሙን በጠቅላላ የምንፈጥረው ደግሞ ካንተ ብርሃን ነው። እንግዲህ ይሄ ግልጽ ክህደት ነው። አላህ እንጂ የሁሉ ፈጣሪ ከነቢዩ ሰለላሁ አለይሂ ወሰለም ብርሃን አይደለም የተፈጠረው። ሲጀምር ነቢዩ ሰለላሁ አለይሂ ወሰለም ያላህ ብርሃን አይደሉም። እሱም ደግሞ ለእሳቸው ብርሃንም አይደለም። እንደ ማንኛውም ሰው ናቸው እሳቸው

ከዛ ይባሰውን፣ ከዛ ይከፋው። ምክንያቱም ክርስቲያኖች ኢየሱስ ነው ሁሉን ነገር የፈጠረው አይሉ፣ አንድዬ እግዚአብሔር ነው ነው የሚሉት ከመሆኑ ጋር ግን ሽርክ ውስጥ ወድቀዋል። ለምን? ለአላህ ክፋይ ስለሌለው፣ ለአላህ ቢጤ ስለሌለው። ይሄው እዚህ ምን እየተባለ ነው? አንተ ብርሃን ነህ፣ እኔም ያንተ ብርሃን ነኝ፣ ከአንተ ብርሃን ፍጥረተ ዓለሙን ሁሉ እፈጥረዋለሁ እያሉ ነው። የኪታቡ ስም ምን ይባላል? ፉአድ ይባላል። በዚህ በወሎ ከሚቀሩት የሞሊድ ኪታቦች ውስጥ ነው ማለት ነው። እነዚህ ስለ ብርሃን ከላይ ያየናቸው ንግግሮች በጠቅላላ ወደ አማርኛ ሲመለሱ ደግሞ እንዲሊሉ ፈልገው ነው እንዲሊሉ ፈልገው ነው እንዳይባል እንኳን ማለት ነው። ምን ይላሉ በአማርኛ መንዙማቸው፣ ኑሩን ከኑሩ ኸለቀው ጀሊሉ ይላሉ። ተመልከቱ፣ ብርሃኑ ማንን ነብዩ ሰለላሁ ዐለይሂ ወሰለም ከብርሃኑ ፈጠረው ማን አላህ። ይሄ ነው እንግዲህ ከእስልምና የሚያስወጣው ክህደት ማለት አላሁ ስብሐነሁ ወተዓላ መላእክቶችን ብቻ ከብርሃን ፈጠረ የሰው ልጆችን ከአፈር ፈጠረ፣ ጂኖችን ከነበልባል እሳት ፈጠረ። ነቢዩ መሐመድ ደግሞ ሰለላሁ ዐለይሂ ወሰለም የሰው ልጅ ናቸው። ስለዚህ ምን አይደሉም ማለት ነው፣ ከብርሃን አልተገኙም ማለት ነው። እሳቸውን ኑሩን ከኑሩ ከለቀው ጀሊሉ የሚል ሰው ካለ ከእስልምና ምንም ድርሻ የለውም፣ ጥቅልል ብሎ ወጥቷል ማለት ነው። አሁንም ይሄው የአህባሽ ቴሌቪዥን ይሄን የድምጽ ፋይል ያስተላልፍልናል ማለት ነው። የክህደት የሆነ የመካው ጨረቃ የመዲናው ጣይ እኛ ስንጠራሁ አብጣ ተሎማዬ ያንቱ መንጣት እንጂ ላሽከረህ ጉዳይ ያንቱ መንጣት እንጂ ላሽከሮህ ጉዳይ መውሊድ የሚወጣው ያንቱ መምጣት እንጂ ያሽከሮህ ጉዳይ ሙሐመድ ነብየን የመካው ጨረቃ የመዲናው ፀሐይ እኛ ስንጠራሁ ብቅ አትሉም ወይ? ያንቱ መምጣት እንጂ ላሽከሮህ ጉዳይ መውሊድ የሚወጣው ያንቱ መምጣት እንጂ የአሽከሮህ ጉዳይ ይላሉ። ይሄ እንግዲህ ግልጽ የሆነ ከስልምና ጋር የሚጋጭ ንግግር ነው። እንዴት አንደኛ እኛ ስንጠራው ብቅ አትሉም ወይ ኑ ስንሎት አይመጡም ወይ? ሲጀምር የሞተ ሰው እንዴት ይጠራል? ነብዩ ሞተዋል። ዒሳ ዓለይሂ ሰላም ሁለተኛ ሰማይ ላይ አላህ አሳርጎት ያለው እንኳን ማለት ነው ብንጠራው አይመጣም፣ ሊጠራምም አይገባም። በህይወት ከመኖሩ ጋር ማለት ነው ለጥሪ ድረስልኝ የሚባለው ማን ነው? ረበል አለሚን ብቻና ብቻ ነው ማለት ነው። ሁለተኛ ያንቱ መምጣት እንጂ

ጀሚ አላሁ ስብሐነ ወተዓላ ወንጀል የተባለ በጠቅላላ ይምራል። የፈለግሁበት የትኛውን ነው? ቁል ሊዒባድየለዲነ ይኸው በላቸው ያ ነቢዩና ሰለላሁ ዓለይሂ ወሰለም ለባሪያዎቼ። አላህ ባሪያዎቼ ሲል ነው የጠራን። እኛ እኛ የአላህ ባሪያዎች እንጂ የነቢዩ ሰለላሁ ዓለይሂ ወሰለም ባሪያዎች አይደለንም። ነቢዩ ሰለላሁ ዓለይሂ ወሰለም ናቸው የአላህ ባሪያ። እኛም ልክ እንደሳቸው የአላህ ባሪያ መሆን እንጂ የሚጠበቅብን ያንቱ አሽከር መውሊድ የሚወጣው

ክህደት ነው። ነብዩ ሰለላሁ ዐለይሂ ወሰለም አፈራቸውን አራግፈው ከመዲና ካሉበት ቀብር ከአይሻ ቤት ማለት ነው፣ ወጥተው የትም አይመጡ ወላ ግብጽ፣ ወላ ኢትዮጵያ፣ ወላ ፓኪስታን የትም አይሄዱ። ምን አሉ ራሳቸው ሲናገሩ የውመልቅያማ የመጀመሪያ ከቀብር የሚወጣው ሰው እኔ ነኝ አሉ። ስለዚህ ያኔ እንጂ ከቀብራቸው የሚወጡት ከዛ በፊት ምን ነገር የለም ያለህ ባሪያዎች እሳቸው መርሃባ ነቢይ መርሃባ ስንላቸው ይመጣሉ እያሉ ነው የሚቆሙት። ልብ በሉ፣ አገራችን ላይ ይሄ በኒ መስጅድ የሚባለው ሌሎች ሌሎች ቦታዎች ላይ ሌላውን ጥፋታቸውን ቁጭ ብለው ነቢዩ ያላዘዙበትን ሰለዋት በጀማአ ቁጭ ብለው ይሉና የሆነች ሰዓት አለች ብድግም ይሉባት፣ መርሃባ ነቢይ መርሃባ ይላሉ። የአላህ መልእክተኛ ከእነሱ አስሓቦቻቸው መጥተዋል ብሎ ይቆሙላቸዋል። ነቢዩ ግን ወዴትም አይመጡም። ይህ የኢህዋንል ሙስሊሚን መሥራች ቀጠለና ምን አለ ወሰ መሃል ኩለ ሁሉንም እኮ ይቅር ብሏል አለ። ሁሉንም ሲል እዚህ ጋር እንግዲህ በዛ ዘመን ያሉትንም ወደፊት የሚመጡትንም ሁሉንም ምሯል። ምንን ፊማ ቀድ መዶ ወጀራ ያለፈውንም የሚመጣውንም ወንጀል በጠቅላላ ምሯል ይላል። ተመልከቱ ክርስትና ላይ ምን ሰማው ምን ሲሉ ነው በኢየሱስ ክርስቶስ መሰቀል፣ መገረፍ የተነሳ እኮ ኃጢአታችን በጠቅላላ ተማረ ነው የሚሉት የኢየሱስን መሰቀል፣ መገደል፣ መገረፍን እንጂ ኢየሱስን ራሱ ወንጀላችንን ምሯል አላሉም። ልብ በሉ ከልጅ ልጅህ ተወልጄ አድነሃለው ብሏል ነው ሚሉት። ያው እነሱ እንደሚሉት ማለት ነው። ዛሬ ግን እዚህ እኛ ጋር ምንናያለን? ያለ ይሄው ነብዩ ሙሐመድ ናቸው። ወንጀል ሚምሩት አሁን ያለውንም ይሁን ወደፊት የሚመጣውን ሕዝብ አሁን የሠራነውን ወንጀልም ወንጀል ሚሁን ወደፊት የሚሠራውን ወንጀል በጠቅላላ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምረዋል ይላል። የዚህ የኢኽዋን አልሙስሊሚን የተባለው የጥመት የእሳትን መንገድ የሚጓዙት ቡድኖች መስራች ሐሰን አልበና የተባለው ግለሰብ ማለት ነው። ስለዚህ ከዚህ ምን ያዝን፣ ያላህ ባሪያዎች፣ እነዚህ ሱፊዮች፣ እነዚህ አህባሾች እስልምናን የነብዩ ሰለላሁ ዐለይሂ ወሰለምን ሱና ከስር ከመሰረቱ አፍራሾች ናቸው። ከነዚህ ሰዎች ጋር አንዳንድ ሆንም የምንልበት ዋና ሰበቡ ይሄ ነው ማለት ነው። ቀጠለና ይሄው አህባሽ ቴሌቪዥን ላይ ሴትዮዋ እንዲህ ትላለች፣ ጌታዬ በንጉሥ ጌታዬ በገታ በሳዳቶች ስርፋ ውላዳው ጎረፈ የሀድራው ማምረቻ ናዲያው አላረፈ መሐመድ ነብዩን። እንደሰማችሁት እንግዲህ ጌታዬ በንጉሥ አለች፣ ጌታዬ በገታ በሳዳቶች ስርፋ ዊላዳው ጎረፈ የሀድራው ማምረቻ ናዳው አላረፈ ሙሐመድ ነብዬ ሰለላሁ አላ ትላለች። አሁን ልብ በሉ ጌታዬ የሚለውን ቃል ያዙልኝ። ለምሳሌ የዚህ ቤት ጌታ የዚህ መኪና ጌታ ሲባል የዚህ ቤት ባለቤት፣ የዚህ መኪና ባለቤት ለማለት ነው። ጌትነቱ ወይንም ባለቤትነቱ በምን ያጠረ ነው? በትንሽ ነገር ያጠረ ነው። እዚህ ያ ግን እየተጠራ ያለው ጌታዬ ሲባል ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም፣ አላህ ነብይ ብሏቸዋል፣ ሙርሰል ብሏቸዋል ነብይና መልእክተኛ ብለው ጠርቷቸዋል ከዛ ውጭ ጌታ በሚል ቃል ሶሃባ አልጠራቸው አላህ አልጠራቸው ራሳቸው እኔ ጌታ ነኝ አላሉ ጌታ ሲሉ ደግሞ ማለት ነው ልብ በሉ አይ ማደናነቅ ፈልገው ብቻ ምናምን እንዳትሉ አምልኮንም ፈልገውበት ጭምር ነው ይሄን እንድንል ሚያረገን ምንድን ነው አንደኛ ኢዘሽተደል ከርቡ ወልተሀበል ቀልቡ ቁል አጊስኒ አልቁጥቡ አብደልቃድር ጀይላኒ ሁሉ ይላሉ ማለት ነው ትርጉሙ ምን ማለት ነው ኢዘሽተደል ከርቡ? መከራው በበዛ ጊዜ ወልተሀበል ቀልቡ ልብ በተኮማተረች በደነገጠች ኮማ ውስጥ በወደቀች ጊዜ፣ ቁል በል አጊስኒ አጠጣኝ፣ ካለሁበት ጭንቃ አውጣኝ፣ አልቁጥቡ ቁጥብ የሆንከው አብድልቃድር ጀይላኒ አብድልቃድር ጀይላኒ በመባል የምትታወቀው ካለሁበት መከራ አውጣኝ እያሉ ነው። አብድልቃድር ጀይላኔን ካለሁበት መከራ አውጣኝ ካሉ ነብዩን ከላይ ጌታ ሲሉ ማለት ነው። እነዚህ ሱፍይና አህባሾች አይ ማውደስ ብቻ ነው የፈለጉበት አንልም። ሲጀምር ጌታ የሚባለውን ቃል ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ውጭ እንዳንጠቀመው ከልክለውናል ማለት ነው። ስለዚህ አላህ ባሪያዎች ሆይ ለምንድነው ይሄን ሽርክ፣ ቢድአ የሚለው ነገር ላይ ሙጪጭ ነው? ተመልከቱ። እነዚህ ሰዎች አሁን ልክኛ ጾመን እንደምንውለው እነሱም ጾመው ይውላሉ ተርበው ማለት ነው። ከዚህ ክህደታቸው ካልተላቀቁ ግን እድሜ ልካቸውን ቢጾሙ ያውም በየቀኑ መጾም አይቻልም። በነቢዩ ሰለላሁ ዓለይሂ ወሰለም ሸሪአ አንድ ቀን እየተጾመ አንድ ቀን ነው የሚታረፈው። እድሜ ልካቸውን ድፍን ለሊት ቢሰግዱ፣ አለ የሚባል ሀብታቸውን ቢሰጡ፣ ቁርአንን በየሶስት ቀኑ ቢያከትሙ፣ በየአመቱ ሀጅ ቢያረጉ፣ በየሳምንቱ ዑምራ ቢሰሩ፣ ጅሃድ ባላህ መንገድ ላይ ወጥተው ቢታገሉ፣ አላህ አይቀበላቸውም እምነታቸውን እስኪ ያስተካክሉ ድረስ ማለት ነው። ተረዳን አልተረዳንም። ያላህ ባሪያዎች በክህደት የተሞሉ መሆናቸውን ይኸው ኑሩን ከኑሩ ኸለቀው ጀሊሉ ይላሉ። ነብዩ ሰለ ላሁ ሌ ሰለምን ጌታ ብለው ይጠራሉ። እሳቸው ደግሞ ነቢይ እንጂ ጌታ አይደሉም። እኛን የነቢዩ አሽከሮች ነን ይላሉ። እኛ የነቢዩ አሽከር አደለንም። ልብ በሉ። አብዱ ኢሳ የሚባል ስም ቢኖር እንደነግጣለን አለን እንደነግጥም። እንዴት ሰው የኢሳ ባሪያ ይሆናል እንላለን። አረለ አብዱ ሙሐመድም የሚባል ስም ሊኖር አይገባውም። ምክንያቱም እኛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባሪያዎችም ሆነ አሽከሮች አይደለንም። እኛ የአላህ ባሪያዎች ነን። ለዛ ነው ከስሞች ሁሉ ምርጥ አብዱላህ፣ አብዱል አዚዝ፣ አብዱል ረህማን፣ አብዱል ረሂም የተባለው ማለት ነው። ባርነታችን ራሱ የሚጠጋው ወደ ማን ነው? ወደ አላህ ነው ማለት ነው። ለዛሬ ደግሞ ሁለት ዱዓ አዘጋጅቼላችኋለሁ። አንደኛ አላሁመ ሰቢትኒ ወጅአልኒ ሃዲየን መህድያ። ትርጉም አላሁመ ሰቢትኒ አላህ ሆይ አጽናኝ፣ ወጅአልኒ አድርገኝ ሃዲየን አቅኚ አድርገኝ መሪ አድርገኝ። መህድያ የተቀናሁ የተመራሁም እኔን አድርገኝ። እንግዲህ ራሴን መሪ አድርገኝ፣ ለሰዎች ዳዕዋን ማደርግ ሐቁን መንገድ ከሚመሩት አድርገኝ። መህድየን እኔ ራሴ ደግሞ የተመራሁ አድርገኝ። ሁለተኛው ዱዓ ያው ዱዓ በሚል ነው የመጣው ለዛ ነው እንግዲህ። አንድ ያዙልኝ፣ ነቢዩ ሰለላሁ አለይሂ ወሰለም እኛ ዱዓ የምናደርግላቸው አካል ናቸው። ማንን ነው የምንለምንላቸው?